ፋይናንሽሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ሴክተር ያለው ፋይናንስ ያለው እድገት ሊፕ ፍሮግ ካላደረገ ለምን ኢንክሪመንታል አልሆነ ካላችሁኝ፣ በኋላ በአንዳንድ ፋክቶች አሳያችኋለሁ። ከፋይናንስ ቀጥሎ ፖሊሲ ነግሬያችኋለሁ። ዘንድ ፋይናንስ ነው፣ ቀጥሎ ኢንፍራስትራክቸር ነው። ኢንፍራስትራክቸር በሁለት ይከፈላል፤ የመንግስትና የግል በመንግስት ባለፉት ጥቂት ዓመታት እንዴት እንዳያችሁት ባላቅም በሺህ የሚቆጠር የጤና ተቋማት ግንባታ እድሳት ተካሂዷል። በሺህ የሚቆጠር 350 ጤና ኬላ ተሰርቷል። ከዚያ በላይ ነው፣ መቶ ገደማ ጤና ጣቢያዎች ተሰርተዋል። ከዚያ በላይ ነው፣ 190 ገደማ ሆስፒታል ተሰርተዋል። ስፔሻላይዝ ያደረጉ ደግሞ 11 ገደማ ተሰርተዋል። አስራ አምስት ላቦች ተገንብተዋል ያልነበሩ በየአካባቢው ያለውን ልዩ ልዩ ዳታ አናላይዝ አድርጎ የበሽታን ትሬንድ የሚያሳዩ ላቦች ተገንብተዋል። አንድ ሺህ ስምንት መቶ ገደማ የጤና ተቋማት ማስፋፊያና እድሳት ተደርጓል። ተስፋፍቷል፣ ታድሷል። ከአንድ ሺህ በላይ የጤና ተቋማት ውሃ የሌላቸው የሶላር ሲስተም የሌላቸው ገብቶላቸዋል። ከአንድ ሺህ በላይ ባለፉት ጥቂት ዓመታት በድምሩ ከስድስት ሺህ በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። ምን አለ ስድስት ሺህ 20 ሺህ ቢሆን ያላችኝ እንደሆነ የኔም መሻት ነው። ምንም አልተሰራም ካላችሁ ግን ትክክል አይመጣም።